ከዚህ ካስወጣችሁኝ ፖሊሶቹ ምንም አያደርጉኝም። ቆይ እዚህ መቆየት ካልፈለግሽ ለምን መጣሽ? ማለቴን ለምን እጅ ሰጠሽ? አንደኛ ከፖሊሶች ጋር ድብብቆች መጫወሰለችኝ ለአንዴና ለመጨረሻ ጊዜ ነጻነቴን ማወጅ ፈልጋለሁ። እሺ ሁለተኛውስ? ከምንም በላይ ያለ ስራሽ እዚህ መበስበስሽ አሳዘነኝና እውነቱን እያወቅኩ ዝም ማለት አልቻልኩ። እባክሽ የእውነት አዘንችል። እውነቴን ነው። እዛ ቤት ውስጥ ከማንም በላይ እንደ ልጅ ወደሽኛል። አንቺ በጣም ጥሩ ሴት ነሽ። ደልለሽ ይሞተሻል። እባክሽ ሜላት እኔ ከልቤ ነው እያወራው ያለሁት። ብታዝኝልኝ ኖሮማ አለኝ አልሽው ማስረጃ ተጠቅመሽ ጀልጠ መስኛት ሞክሬም ነበር። ቆይ ግን እኔ የምልህ እርግብ ግን በአንተ ልጅ ላይና በቤተሰቦች እንደዚህ ያደረገችሁ ለምንድን ነው? እሷ ምን ታደርግ ብለሽ። እንዴት እንዴት? የተረገመች አክስት ነበረቻት እና እሷ ናት እዚህ ነገር ውስጥ የከተተቻት እኮ። እንዴት? እኔ ነገሩን በጥልቀት ባላቆም እርግብ ሃና ላይ ስታደርገው የነበረውን ነገር በሙሉ ስትዘውረው የነበረችው አክስቷ ናት። ቆይ እንዴት አድርገህ ነው ደግሞ እሷ የምትዘውራት? እርግብ በራሷ ፈቃድ ያደረገችው ነገር ያለ አይመስለኝም። አክስቷ አድርግ ያለቻትን ነገር በሙሉ ነው ስታደርግ የነበረው። ነገሩን እኮ አለማድረግ ብትፈልግ እኮ ጥላ መውጣት ትችል ነበር። እሱን አላውቅም። ምናልባት ያህና ዘመድ ከሆነች ብዬ እኮ ነው። እና ብትሆኑስ እኔ ያህና ዘመዶች የት አውቃችኋለሁ? እና ነው የምትጠይቀኝ? ምናልባት እርግብ ጋር ስትሄድ ቤት ካየሀት ብዬ ነው። እኔ አላቅም። በእናትህ ሆን ብላ የቀረበቻቸው ሴት ሆን እንደ ሆን ብላ ማለት የዋህነታቸውን አይታን ልትጠቀምባቸው እንዳይሆን ብዬ እኮ ነው። ፋያው ገንዘብ የላቸው፣ ምን ብላ ነው የምትጠቀምባቸው? እሱን አላውቅም፣ ግን ምናልባት እንደ እርግብ ክፉ ከሆነች ብዬ እኮ ነው። ምን እርግብ ክፉ ነበረች? እና እርግብ ምን አደረገች? ምን አደረገች ትላለህ እንዴ? ከአና ች ስለሚገባት ተምቹ፣ ምንድን ነው የምታወራው? ሀና ማለት እንዲህ በቁም ገንዛ አስቀምጣት ብትቀብር እንኳን ግድ የሌላ ጨካኝ ሴት ናት። ተምቹ፣ የሀና ነገር ሲነሳብህ ፀጉር እንደሚቆም ይገባኛል። አሁን የቀረ የሀና መልካምነት ወጥተህ በየአደባባዩ ላይ በማይክ መለፍለፍ ነው። አንተ ተም ጅቶ እንጂ ትሰማኛለህ? ልጅ ስንት ነገር ሰርቀን ስንደበደብ ታውቃለህ? በጣም እንደተጎዳንም ተጎዳንም ሀና ሀና እንደ ጎዳች ግን ተጎድታ ታጣቀ ወይኔ፣ ጆሮ ይሄ ልጅ አበደ እንዴ? አንተ ምንድን ነው የምታወራው? ወይዘሮ ሜላት ከእስር ቤት እርግብን ልታውቃት ተገለገለች። እርግብም ፖሊስ ታቢያ ውስጥ ሜላትን ለብቻዋ መናገር ነገር ፈልጋለሁ ብላ ለብቻዋ ልታናገራት አስጠራቻት። ከዛም እሺ እሺ ምንድን ነው ልታናግረኝ የፈለግሽው? ፖሊሶቹን ለምን ውጡ አልሻቸው ትላታለች። ከዛም ለብቻሽ መናገር ስላለብኝ ነው ትላታለች። ምንድን ነው ለብቼ ልታናገርኝ የፈለግሽው? አሁን የምነግርሽን ነገር ማንም ማወቅ ስለሌለበት ለማንም እንዳትናገሪ ትላታለች። እሺ፣ ምንድን ነው ንገሪ ስትላት፣ አንቺን ከእስር ቤት የሚያስወጣ አንቺን ጥፋተኛ እንዳሮሽ የሚያሳይ ትልቅ መረጃ አለ። ስለዚህ እሱን ልነግርሽ ነው። ይህ ምን መረጃ ነው ያለሽ? እንዴት እና ለምን ለበልሶቹ አሰጃቸውም ስትላት አይ አንቺ እኔን እንድታገዥ ስለፈለኩኝ ነው ትላታለች። ከዛ እሺ ምንድን የፈለግሹ አንቺ ከስቤ ስቶች እኔ ማበር ይሽወጣለሁ ትላታለች። ከዛም ይህንን ማድረግ ብችል ኖሮ እንኳላንቺ ለራሴም አልሆንኩኝም። ይህንን ማድረግ አልችልም። ተመታች ትችላለሽ። አንቺ እና ሀና ይቅር ካላችሁኝ ትችላላችሁ። ፖሊሶቹ ምንም አይሉ ትላለች። እናም አስቢበት ብላት ትወጣለች። ክፍሏ ውስጥ ገብታም በጣም ትፈራለች። እርግብ በጣም ፈርታለች። ሜላት ወደዛ ወደዚህ እየተሽከረከረች እንዳያችዋት ትፈራለች። ከዛም ወይኔ ጉዴ ፈላ፣ እዚሁ መበስበሴ ነው። ሜላት ታግዘኛለች ብዬ ነበረ ምናምን ብላ ለራሷ ትፈራለች። ሜላትም እጅግ በጣም ተናዳለች። እርግብ ሜላት አንቺ በጣም ጥሩ ሰው ነሽ። እዛ ቤት ውስጥ እንደ ልጅ ወደድሽኝ እያለ በጣም የወደድሽኝ አንቺ ነሽ። ስትላት አረ ልታሟኘኝ እየሞከርሽ ነው ትላታለች። ከዛ ምናሴ ሊጠይቃት ይሄዳል። ምናሴ የነገረችውን እርግብ እዛ ውስጥ እንደታሰረች ለእህቶቹ ለማናቸውም አልተናገረም። እናም እርግብ እንዴት ናት ይላታል። እንዴት አለች አይደል ሲላት አዎ ምን እያለች ነው ሲላት እሷማ ከእስር ቤት አንቺን ከእስር ቤት የሚያስወጣ ትልቅ መረጃ አለኝ እያለች ትነግራታለች ምን አይነት መረጃ አላውቅም ግን እና ምንድን ነው የምትፈልገው ጥሩ ነው ታዲያ ሲላት እሷንም ከዚህ እንዳስወጣ ትፈልጋለች ይላታል ከዛም ትለዋለች ከዛም መናሴ እንዴት ነው ማየ እርግብ ለሰራቸው ስራ ሁሉ መቀጣት አለባት እኮ ደስ የለም። አዎ ልክ ነህ። ልጅ ግን አላውቅም ብቻ ትለዋለች። መቀጣት እርግብ ለሰራቸው ስራ መቀጣት አለባት። ነገር ግን እማዬ ከአንቺ አይበልጥም። አንቺ ብቻ ከዚህ ውጭ እንጂ ችግር የለውም ይላታል። አስቢበት ብላኛለች። እስኪ አስብበት አለሁ እኔም ብላ ትነግረዋለች ምናሴ እናቶቹ እስካሁን እርግብ እስር ቤት እንደገባች ምንም አልተናገረም። ምክንያቱም እናቴ ጋር እንዴት አንድ ክፍል ብለው ልጆቹ የሚጨነቃሉ ብሎ ስላሰበ የእርግብ ጓደኛ የእርግብ ጓደኛ ከአባባ ላዩ ላይ ጋር ተዋውቀ ነበረ። እናም እስር ቤት ሄዶ ሲጠይቃት አንቺ ነሽ እርግብ ብሎ ይደነግጣል። ያናግጣል ሲያዩታ ያን አባት እዚህ መሆኑን አውቀው ነው የመጡት ምናምን ትላለች። ከዛም ጓደኛው የት ነው የምትተዋወቁት? የት ነው የምትተዋወቁት አልገባኝም ትላለች። እናንተ ራሳችሁ የት ነው የምትተዋወቁት ስትል ትጠይቃታለች። ከዛ የእርግብ ጓደኛ ሁሉንም ነገር አወቀች። አባባሉ ላይ ሁሉንም ነገር ነገሯት። የልጅን ታሪክ ወስዳ ምናምን ብለው ነገሯት። ከዛም እርግብ ግን ጥሩ ልጅ ናት፣ ንጹ ልጅ ናት፣ አክስቷነች እንደዚህ እንደዚህ ብለው ስለነገሯት ብቻ ያው እርግብን ተረዳቻት ፋኖስን ለካ እርግብ በሆዷ ያን ሁሉ ነገር ይዛ ነው ይህን ሁሉ ነገር ይዛ ነው በሆዷ ስትመሰለሰልና ስትሰቃይ የኖረችው። እርግብ የእኔ ጣፋንታ ነው ያላት ማለት ነው እንደ እኔ እድለቢስ ናት፣ እንደ እኔ ብቸኛ ናት ማለት ነው ብላ ታዝንላታለች። ከዚም ይበልጥ ቀረበቻት፣ ይበልጥ አዘነችላት። ባባ ኖላ ወይም እርግብ በጣም ጥሩ ልጅ ናት፣ ያቺ የተረገመች አክስቷ ብቻ ነች እንደዚህ ውስጥ የከተተቻት ሲሉ ስለነገሯት እሷም በጣም ይገርማል። በእውነት በጣም ነው የሚገርመው። እሷን ተጠጋቻት። ድንብላል የአሲር መጥፋት የተምቹ የተምቹና የአሲር መጥፋት በጣም አሳስቧታል። በጣም ያሳሰባት የተምቹ መጥፋት ነው። ተምቹም ተምቹና አሲር የአባባኖላዊን ከሴል ጋር ስላዩት ብቻ ሌላ ነገር አሰቡ ነበረ ከዛም ተም አሲር በጣም አስቡ። እች ሴትዮ ማ ናት? ምናልባት እንደ እርግብ ክፉ ሆና ብትጎዳቸው ስ ይላል እንዴ፣ እርግብ ክፉ ናት? እንዴት እንዴት ትላለህ? እርግብ ክፉ አይደለችም። ብታቀው እርግብ ሀና ላይ ያደረገችው ነገር በሙሉ ይገባታል። ሀና ማለት ራስ ወዳድ ናት። በማንም በማንም እንደዚህ ያልሆን ከውልጅ አባሷ ግን እንደዚህ ይሆናል። ስለዚህ አንተ ለሀና እንዳትከራከር። እንዴት እንዴት ይላል፣ አንተ ድንጋይ ራስ ዝም በል ምናምን ሲባባሉ ሁለቱም ይጣላሉ። ምክንያቱም እርግብን በጣም ነው የሚያፈቅራት አሁን ድረስ አሲር ተምቹ። አሲርም አናን ያፈቅራታል። ስለዚህ ማንም ማና የማናቸውን መንካት አይችሉም ማለት ነው። ድንብላል ብላል ግን በጣም ነው የምታሳዝነው። ነው ተምቹን በጣም ወደዋለች። እሱ ደግሞ እርግብን ነው እና ድንብላል ብላል በመጥፋቱ በጣም አዝናለች እየተመሰለሰለች። እንቅልፍ እንኳን መተኛት አልቻለችም፣ እና ስልኩ ሰራ ስትባልም በጣም ነው ደስ ያላት። እስቲ ተቀጣይ አብረን የምናየ ይሆናል። እስከዛ ግን ውድ ቤተሰቦች፣ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እናመሰግናለን።